አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተመለ ተከታታይ ቤተሰቦቼ እንደምን አላችሁ? ከኒጋ አልሐምድልላ ሰላማችሁ ብዘትተረፍ ይበለለኝ። ስጋ ምሳ እንብላ። ዛሬ የውመልጅዓነው ልጆች የጋበዙኝ ማለት ነው። አላህ ይስጣችሁ። ባለፈው ምርጥ ጥፍስ ስጋ ጋበዘችኝ። ረቡዕ ማለት ነው። በነገራችን ላይ ሃበሻ ሱቅ አይታ በቪዲዮ ደወለች ማለት ነው። በቪዲዮ ስደወልልኝ ፍኪ፣ ካሜራ አለች። የታይብይት ካሜራው ስከፍት የሀበሻ ቢጋላ ነው። የሀበሻ ሱቅ ማለት ጀበና፣ ሞሰብ፣ ምናምን ስዕል አለው በሩ ላይ ማለት ነው። ስዕል ለጥፏለ እና ይ ደግሞ ምግብ ብመሰለኝእና ሮባ ጂቢሊ ጥብስ አልባት ለሚሸጠው ጥብስ ስትለው እሱ አልገባውም ማለት ነው። ሀበሻ ልጁ ያኔ አፏ ደግሞ ማሻላ ያው፣ ታቃላች አረበኛ አፍ። አማርኛ ለመናገር በጣም መሳል፣ ያስተካክላለሁ ብዬ ችፕስ ጥብስ ስለዋለሁ አለች። እሱ ሳቅ ሞተ። ከዛ እሷን ስጪ ላናግራት ሲለይ እሷን ስጪ አላት ማለት ነው። ከዛ እሷን ላናግራት አላት። እኔ ሳናግረ ምግብ ቤት እኮ አይደለም ስጠኝ ጥብስ ላክሌ ቀይ ጥብስ ቆንጆ ጥብስ አላቸው ስለው ይህ እኮ ምግብ ቤት አይደለም ቢጋላ ነው አለኝ ማለት ነው። ወይ እሺ ይቅርታ አልኩት። ከዛ እሷም ነገራት አሌሙን የመጣም አይደለም አላት፣ ምግብ ቤት አይደለም አላት። ከዛ ግን ልቧ ተንጠልጥሎ አይቀርም ብላ ሙሀደ ጠይብቻው ብላ ዘጋች። ግን ጠይቃል። ሌላ መጣም ቤት ሄዳ ምግብ ቤት ሄዳ እዛም ሆን አይደወለችልኝ ማለት ነው። እና ምግብ ቤት የሚሰራውን ልጅ አገናኘችኝ። እሱን አናግሬ በምፈልገው እኔ ያዘዝኩት ግን ቀይ ጥብስና ክትፎ ነበር። ያው እሷ ግን ጥብስና ዱለት ይዛ መጣች። ሰውየው ግን እሱን ያደረገው ማለት ነው። እኔ ያዘዝኩት ክትፎና ጥብስ ነበር እና ዱለትና ቀይ ጥብስ ይዛ ሊመጣች እንጀራ ጭማሬ በላሁ። እና ደግሞ ዛሬ በፍላጎቴ ማለት ነውና ለወጣ ሁሉ ይተካላት ነው የምልህ ወላሂ። ይኸው እራቴን ይዛል ይመጣች ማለት ነው። ዛሬ ጅምዓ ነው። እዚ ጋ ሙሳሀብ ነው። ይሄ ብሩሱ ሳይሆን ይህ በጣም ቆንጆ ነው። ወላሂ የሚያቃጥላለው ስፓይስ ያለ ራሱ ደግሞ አይዲያ ያለው ማለት ነው። እና በጣም ልጆች በጣም ይወዱታል፣ እነሱ ይወዱታል። ለአዋቂም በጣም ጥሩ ነው። እና ቤተሰቦች እዚ ጋ ቤቢስ ያለኝ ዳቦ አብሮ ይመጣል። ውሃ አለኝ፣ የምትፈልጉትን እዛ ጋር ሶፍት አለ። የራሱ ሶፍት ተበላም በኋላ እጃችንን የምንጠረግበት ማለት ነው። ያህይዝም ተብሶ ጋር ይመጣል እዚህ ጋር ሶፍት አለ፣ እዚህ ጋር ደግሞ ቱም አለ፣ እዚህ ጋር ደግሞ ሳልሳ ከቻፕ አለ ማለት ነው። የራሱ ማባያ ነው ውዶቼ፣ ያልታሰበ ርዝቅ ይወፈቃችሁ፣ ያሰባችሁትን ሁሉ ያሳካላችሁ። ርዝቅ ባለ ህጅ ነው። አላህ ወረዛቅ ስብሓነ ወተዓላ ረዛቅ ነው። እኛ ቁዋ የለንም አቅም የለንም። አላህ ያልታሰበ ርዝቅ እንደዚህ። እኔ እበላለሁ ብዬ አላሰብኩም። ዛሬ ስራ እበላለሁ ብዬ አላሰብኩም። ስራዬን ተጨርስ ይሁን ሌላ ነገር ልሰራ ነበረው። ሰው ልጅ ሳይበላ አይኖርም፣ መጀመር አይደለም ሳይበላ ሳይጠጣ አይኖርም። እየበላ እየተጠጣ ህይወት ይቀጥላል። ያው ህይወት የምትኖረው የሰው ልጅ ካልበላ ታልጠጣ መኖር አይቻልም። እና ለዛ ሌላ ምግብ ስል ደግሞ ያልታሰበ ርዝቅ እንደዚህ ከ ይችላል ማለት ነው በዛም ቢሮ ለስራስ ቲቪዬ ሮቢዬን መርቋት ማለት ነው። በነገራችን ላይ አልፈልግም እኮ ብላት ታናዘዘኛለች። ወላሂ አልፈልግም ስላት በቃ ፋቲማ አላህ ይከልኬ ሩዲ ትለኛለች። ተናገሪ የሚያቃጥል ነው ምትፈልጊ ወላ አይዲ እናት ወላይ አልፈልግም እኔ ተውጭ ሳንዱሻት ምናምን ሰጠልብ ተመቅቤ ደውላ ነው እኔን የምትጠይቀኝ ማለት ነው። ምን እንደው ምትፈልጊው አልፈልግም በአላህ ትለኛለች። ላይ ከልክ ትከለ ምን ይጠፍሻን እኔ ደብሮኛል ተሎ ነገርኝ ኔ አልዘጋም ታልነገርሽ ትለኛለች እና እሺ ይሄን አምጪልኝ እላታለሁ ገባችሁ አይደል አላህዬ በቃ አላህ ይስጣት ወጣ ይተካ ለነሱ ቀላል ነው ግን ለእኛ እንደዚህ ምን ትፈልጋላችሁ የሚያቃጥል ነው የምትፈልጉት ወላ ዝም ብሎ ማያቃጥል ብሎ ታዟላችሁ እውነት ደስ ይላችኋል አይለም ደስ ይላል እውነት ለመናገር የሰው ልጅ እኮ ይሄ ምግብ ዛሬ በልተ ነው ነገ ወዳቂ ነው። በቃ ሌላ ጠዋት ሌላ ምግብ ያስፈልገናል። ዛሬ በልት ነው ለነገም አንፈልግም አንልም። ሌላ እንደገና ነገ ሌላ ምግብ እንፈልጋለን። ሆጅ ዛሬ ጥግብ ብለን ብንበላ ነገ ዳጋተ ሰዓት በኋላም እንደገና ከአምስት ሰዓት ስድስት ሰዓት በኋላ እንደገና እንደ አዲስ ያስፈልጋል ማለት ነው። ቀለል ያለ ምግብ ቢሆን እና የሰው ልጅ ማሰቧ ብቻ ማለት ነው እና ላይስጥልኝ ሮብዬ ሁለቱ ልጆች ሰራሃ ረኒም እና ሮባ በጣም ነው የሚወዱኝ ሁለቱም ማለት ነው። ይንኛ ሳደግኳቸው በጣም ወንዱም ልጅ ማሻላ ባረከላ አልሐምዱሊላ። ብቻ ያው አልሐምዱሊላ የሰው ልጅ የሰው ነው እንጂ በተለይ ሩባን ሚሰጥኝ እጃት በሄድ ሀገሬ ወይም እስፋን የመሰለ ልጅ ይስጠኝ ለራሴ አንዲት ሴ ልጅ ማለት ነው። አላይ ወፍቃት ብቻ መልካም ስራ ለራስ ነው። ወላሂ መልካም ስራ ለራስ ነው። በተለይ ሰው ቤት ስንሰራ ሰዎቻችን ምን ትፈልጋላችሁ? ምን እናምጣላችሁ? ሲሉ በጣም ደስታ ነው የሚሰማን። እውነት ለመናገር አንዳንድ ቤት ደግሞ አሉ፣ ምን በሉ፣ ምን ጠጡ ጣጣ አይደላቸው። አንዳንድ ቤት ደግሞ እንደዛ አሁን እኔ ልጆቹ ያን የገባችሁ አይደለ ልጆቹ እኔ ሴትዮዋን በፊት ማሻላ ያው ልጆቿን ህጻን ስለነበሩ ልጆች እንድትንከባከብ እያለች ይሁን አላውቅም። በፊት ወዲያው እንደመጣ አካባቢ ትንሽሽ ነበሩና እኔም የዛን ሰዓት እኔም በጣም ትንሽ ነበርኩኝ። ምግብ እኳ ትታዘኝ ማለት ነው፣ ውሃም ጭልኝ ስትለኝ። የዛ ጊዜ እንደዚ ሞባይል የለም ነበር፣ ስልክ እንደዚ ሞባይል፣ የቤት ስልክ ነበር። እዚህ ብሊክ ካርድ ትለኛለች፣ ካርድ አመጣለች አለው እናትሽን ታናገር ያለች ደግሞ እንደዛ ወጥታ ሀያ ብር ቶለ ስሪል ትለኛለች። በብሯ በቃ ሳቋ ነው ይህን ያህል አመት ያስቀመጠኝ እውነት ለመናገር በቃ የሴትዮ ሳቋ መሳቅ ነው ስራዋ፣ እኔ ጋር መቀለድ እንደዚህ። በቃ ንቄት የላትም ወላይ፣ ልብስ እኳ ትትገዛ ሱቅ ውስጥ ስትንሄድ አንድ አይነት ሱሪ የገዛንበት ሱሪ አንድ አይነት ለብሰን አማቶቿ ቤት ስንሄድ፣ ሮብ ሮብ እንሄድ ነበር። ልጆቹን እያስኩኝ እሷ በሄደችበት ተከት እየሄዳለሁ። ልብስ በቃ እኔ እንጃ ይህን አትልበሽ ይህን ልበሽ ምናምን አትልም። አብረን ገዝተን ወላይ ነው ምላችሁ። ሴትዮ እንደዚህ በቃ ሰው ቤት ዛይ ስተት ራሷ አርቲፊሻልም ቢሆን ወርቅም ቢሆን አንገቴ ላይ ስልሲላ እንደዛ ልብሳይ ምናምን በቃ ሽይክ እንድልላት ነው የምትፈልገው። ሽቶ፣ ቆንጆ ሽቶ፣ ራሷ የምትወደውን ሽቶ ለኔም ገዝታለኝ። እንደዛ ነው እና ይሄም ሁሉ ዓመት የተቀመኩት ተስፋ ጋር ወላሂ ነው የምላችሁ። በጣም ጨቅጫቃና ነዝናዛ የምታመናጭቀይ ብኳን አንድ ቀን አላድርም አልቀመጥም። እኔ የሚስቀይ ሰው በጣም ነው የምወደው። ሰራሃ ማለት ነው እኔ ሷ ቤት ይህን ያለምስቀመጥ፣ የሴትዮም ጥሩነት ነው። እንደዚህ ሻሂ እኮ እየጠጣሁኝ አሁን ይህን ቤብሲ እንደዚ እየጠጣሁ ታገኘችኝ። ግማሽ አርገዋል ይዛው ነው የምትገተና። ልበ ማሻላ ያንቺ ጣፍጣል ትለኛለች እንደዚህ ሻሂ እየጠጣሁኝ ቁርስ እየበላሁ ታገኘች። ቁርስ አንድ ጉራሽ ጉርሳ ሻሂ ሌላ ስር ያንቺ ሻሂ ማሻላ። እኔ ጠየፋት አለሁ። ወላ በነሱ በጠጡበት ብርጭቆ አልጠጣም። እሷ ግን ምንም አይሰማትም። ጠጥቼ መለስልሻ ስለኛ ላይ ደግሞ ትንሽ ልጠጣና ና ልመለስልሽ። ጠይ ተኝ ስትሆን ላይ ጠጪው ነው የምላት። አልፈልግም ን ሌላ ሰራ አለሁ ነው የምላት። እና ለምንድን ነው በአንዳንዶቹ እኮ ምግብ የምንበላበት ሳህን የብቻ ማንኪያ የብቻ በቃ በጣም ይጠየፋሉ። ሰራተኛ ገለልተኛ ያደርጋሉ ማለት የማይፈልጉት አሁን እዚህ ቤት ማሻአላህ ባረክላህ እንደዚህ አይነት ነገር የለም። ሴትዮዋ ማለት ነው እና ላይ ደግሞ ልጆቹ በዚህ ላይ ደግሞ አልሐምዱሊላህ አላህ ሲጨምርበት አላህ እንዲወዱኝ እንዲያዝኑልኝ ስላደረገኝ አልሐምዱሊላ። ይሄ እኔ ጥበብ አይደለም የአላህ ነው። በተለይ ኔእንጃ አልሐምዱሊላ ወላሂ ነው ምላችሁ። እነሱ ጋር ከሰው የሰድ ተከትዬ እነሱ ፋሚሊዎች ጋር ሳድ ያአላህ ፋትማ ብለ ሰፍ ብሎ ነቅፍ የሚያደርጉ ልጅ፣ ትንሽ አዋቂ ሴቶቹ በቃ ሲወዱኝ፣ እንዳውም በፊት ልጆ ንዶ ልጆ ታን በጣም አላህ ሆነሁን ሲያርጉ ወንዶቹ ከፈለክ ፋትማ ሻክባሪክ በሩቅ ነው ማለት ነው። እና አልሐምዱሊላ ሴቶቹ በጣም ነው እኔ የሚወዱኝ የልጆች ጓደኞቻቸው የአክስቶቻቸው ልጆች እነሱ ቤት ስህል በቃ ሰላምታቸው አልሐምዱሊላ። ኔ የራሴ ስጦታ ሳይሆን የአላህ ነው። በቃ ፊቴሽን ሰናዩ ከሪማነሽ ያኔ ታሳዝን ያለሽ ይሉኛል። አላህ ነው የሰው ልጅ አልሐምዱሊላ። የሰው መሀባ የሰው ውደታ ይስጣቸው። ህቶቼ ተክፉ ነገር ይጠብቃቸው። ሀገራችንን ሰላም ያደርግልን ሀገራችንን ይቶን ሰላም ያደርግልን። አንድነትን፣ ሰላምን ፍቅርን ይስጠን። በሰላም በደስታ ለሀገራችን ያብቃን። ወገኖች፣ ላይክ፣ ሸር ሰብስክራይብ አድርጉ። ውድ አገሬ ልጆች አላህ ሀገራችንን ሰላም አድርጎ በሰላም በደስታ ለሀገራችን ያብቃን። እናትና አባቶቻችን አላህ ይጠብቅልን፣ ከመጥፎ ነገር ሁሉ ይሰውረን። ያሰብነውን ተሳክቶ ለሀገራችን ያብቃን። መልካም ሰዎችን ምንጊዜ የማንረሳቸውም ሁልጊዜ ከልባችን እንትናሉ ያው አረቦች የሚወዱን ድፍት ቀና ብለን ስለምንሰራ ነው። ለክፉ ቀን ግን አይሆኑም። ምን እንጃ፣ አብዛኛው ሰው ማለት ነው። ብቻ ልጆቹ በጣም ጥሩ ልጅ ናቸው፣ ወላሂ ነው የምላችሁ እና ያው እኛም የሰው ልጅ የሰው ነው፣ ግን እስካለን ድረስ በጥሩ ነገር እንደዚህ ሲያደረጉን አልሐምዱሊላ ነአማ ነው። አላህ ይጨምርላቸው። ሰውን የሚወዱ የሚያከብሩ ያደርግልን። እያላችሁበት አለም ዳርቻ አላህ ይጠብቃችሁ፣ ሀገራችንን ሰላም ያደርግልን። እነራት እንግዲህ ልበላ ነው ማለት ነው። ኑ ብሉ፣ ኑ ብሉልኝ የሀገሬ ልጆች፣ ማሻላ በረከላ፣ አብረን ብንበላ ደስ ይለኛል። እንግዲህ የሚያቃጥለው ላምጣልሽ ስትለኝ የሚያቃጥል አልፈልግም አልኳት። ያው የሚያቃጥል ጥሩ አይደለም። ጥሩ ነው ግን ያው በሻን እወዳለሁ። የሚያቃጥል ግን በራድ ነው ያልኳት። ዛሬ ስፓይስ የሌለበት እና ቤተሰቦቼ፣ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሩባየንም ዶ አድርጉላት አላህ ይጨምርላት አላህ በቃ ሰው አገር ስንኖር ሰው እኛ ለነሱ በአድነን ገባቸው አይደል? ተሩቅ አገር የመጣን ብር ፍለጋ፣ አላህ ደግሞ ያሳዝንልን። እኔ በነገራችን ላይ አንዳንድ ቀን እኮ እንጋጭ አለን ሰዎቹ ጋር፣ ግን ስንጋጭ እንደዚህ ቶሎ ብዬ ውዱ አርቄ ለአላህ ነው የምሰግደው። አንተ አዛዝንልኝ፣ አንተ አራራለኝ፣ እኔ ቅቡ አቅም የለኝም። ሆዳቸውን አባባለኝ፣ ያረብላለሚን አንተ አዋደኝ፣ እኔ ቅቡ አቅም የለኝም ብዬ ነው ዱዓ ማድረገው ወላሂ ለምን ለማንኛውም ነገር ይሁን፣ እኔ ኃይለኛ ነኝ እችላለሁ ማለት አንችልም። ያው እንችላለን፣ ግን ቅወውን አቅሙን የሚሰጠን አላህ ነው። እንዲወዱን እንዲያዝኑልን የሚያደርገው አላህ ነው። እና ዶአ እንዳረግ ዶአ አድርጉ። እኔ ምን ችግር አለ? ጉልበቴ ነው። ጉልበቴ እስካለ ድረስ ሰርቼ ነው ከሌለ እወጣለሁ ምናምን እንላለን አብዛኞቹ። የምትወደኝ እኮ ተሰራላት ነው ጠብር ግፍ ብዬ የሚሉ አሉ። ግን ላ ዱዓ አድርጉ፣ ጸሎት አድርጎ አውዝ ቢላ ብላችሁ ዱዓ አድርጉ። ዱዓ የማይመልሰው ነገር የለም። አላህ ሲወደን ነው ሁሉም ሰው እንዲወደን የሚያደርግልን። አላህ ሲያዝንልን ነው ሰው እንዲያዝንልን የሚያደርገን። አላህ ሲወደን ነው የሰራነውን ኩሉ ረድዒቱን በረካውን የሚሰጠን። እና አላህ ይዘንልን፣ አላህ ይጠብቀን በያላችሁበት አለም ዳርቻ አላህ ይጠብቃችሁ። አላህ ሀገራችንን ሰላም ያደርግልን በሰላም በደስታ ለሀገራችን ያብቃን። ላይክ፣ ሼር፣ ሰብስክራይብ አድርጎ ውድ ሀገሬ ልጆች ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ወአማኒላህ።